ካንተ የበለጠ አለሌ ጨለሌ ደነዛለሁ

ላሁማ ባህሉ እናንተ ስለማታውቀው ነው። ቆይ እኔ ልንገራችሁ። እኔ ከማምቤ ጋር ተሰም ኢነርጂ ነው ያለኝ። ሲሳደብ ሰድቤዋለሁ፣ ምናምን ሲያፋፍር አፋፍርበታለሁ። እንደዚህ ነው። ቤት አልገባትም። ውዱ ጭንቅላቱ እኔ ጭንቅላቱን የማውቀው እኔ እኔ የማውቀው ነው የምላችሁ። እኔና እሱ ተግባብተን የምንጫወተው ጭንቅላቱ ከባድ ነው። እንዲህ ቆመስ አልገባትም። እሷ ደግሞ ገባችሁ? ለዛ ነው ስላስደብራት ደግሞ ይቅርታ ይላታል። ወዶ ሳይሆን በግድ የያዘ ነው የሚመስለው

ስሜ እኔ ምንም አንጣላም፣ ግን እሷ የእሱ ባህር አልገባትም። ይሄ ተንከሲስ እኮ ነው። እኛ የምናውቀው ተንከሲስ እሱ ቤት እጄ ስጋለሁ፣ ሊያቀጻጽሬ ማለት ነው። ዲቦራ እሱ ቤት እጄ ስጋለሁ። አንቺ ጉሺ መጠሽ ምናምን አትበይ። አውቀው እኮ ነው፣ አውቀው። አይ ነው ስሚ፣ አንተ ስማ፣ ከዚህ ድገጠልታቸው እንዴ የታ ጋር እኔ ከጌምር የሚመችኝ ማሜ ነው ለእውነት ለመናገር ማለት ነው ግን

ካንተ የበለጠ አለሊ ጨለል ደንዛለ ስባም አንተ ሰው ነህ። አስገመምሽኝ ዛሬ። ዋው! በቃ አንቺ ጓደኛዬ ማለት ዛሬ በህይወቴ ዛሬ እናቴ እኔ ሳይን አትመኑት። አንተ ይኸውልህ ማሚ ክርስቶስ እንደዚህ አይነት ቀልድ አልኩህ። መድሃኒዓለም እንደዚህ አይነት ቀልድ አልኩም። እኔ በቤት ተቀልጄ አላውቅም። አሳዘነችኝ እንጂ አንደኛ በእሱ እኔ ማሜ በቃ እኔ እናንተ ስለማታውቁት እብድ ነው በቃ ጭንቅላቱ። እኔ ግን እዛ ነው ይኸውላችሁ፣ እኔ ልንገራችሁ ልንገራችሁ እኔ ከማሜ ጋር ተሴም ኢነርጂ ነው ያለኝ። ይኸውልህ ሲሳደብ ሰድቦዋለሁ፣ ምናምን ሲያፋፍር አፋፍርበታለሁ። እንደዚህ እንደዚህ ነው ቤታ አልገባትም፣ ውዱ ጭንቅላቱ። እኔ እኔ ጭንቅላቱን የማውቀው እኔ ነኝ የማውቀው ነው የምላችሁ እኔ እና እሱ ተግባብተን ነው የምንጫወተው። ጭንቅላቱ ከባድ ነው ላይክ

ምንድ የደረሰ አንቺ? ለምን የሆነ ድድብ ቤት በራይደሽ? ለምን ቁልቋል አታርሽም? አንቺ እሺ ነው የሚባለው። አዲስ አበባ ነው የሚሻለው። ዶ ዶ አን ው ከአንቺ ጋር እንጣላለን። ክርክሩ ክርክሩ ምን ክርክር አለም? አንቺ ስነ ስርዓት አድርገሽ ትቀጫለሽ። ስርዓት አድርጌ ነው የምቀጣው። አላፋፍርም። የሚያፋፍረኝ ሰው ደግሞ በቃ እናዳለው። አዎ ማሜ፣ ከኔና ከሷ ማነው አፋፋሪ የሚመስለው? ስለ አቅ አቁን ለመናገር ከሴቶች ዜድን የሚያክል ጌመር የለም። አንቺ ራስሽ እንደ ጌመር ታያለሽ? ቆሌ ቢሶች ተንከሲስ ማሚ፣ ተንከሲስ ነህ ተንከሲስ። አሁን ደና ነገር አሰጠኝም። ዩኒቨርስ ምናምን አትሞላም አንተ ተንከሲስ። አሁን ይሄን አስራ አራት ሺህ ሰጠው ልትል ነው አሁን ሰጠው ልትል ነው። ይሄን አስራ አራት ሺህ ማሁን ሰጠው ልትል ነው አይደለ? አንተ ተንከሲስ።